ኑስራ ሰላም አሌክም ሰራኑ ልጆቷ አያትገባች እያደረኩላት እየደወልኩላት የት ሄዳለሁ? ሰኒ አለሽ? ልስ ገዝተላ አካውንቷ ታውቂያለሽ? ሰኒ ነው የሚለው አካውንቷ። ስልኳስ አለሽ? ስልኳ አለኝ። ይሞላ ላይ ተገናኝተን ነበር። አሁን እኮ ደውዬላት ነው የመጣሁት። አዎ እሺ፣ ብላኛለች፣ ግን ፈታ ነው መሰለኝ። እኔ አይዞሽ፣ እኔ እናት ኢንቫይት ላረጋት። መጣች፣ ኢንቫይት ላረጋት

አንድ መጥፎ አይነት ኮሜንት ካገኘ፣ በብሎክ ነው የምትወጡት። የማልቀስ ኢሞጂ ደግሞ እንዳትልኩ። ጉዳ ሰማታለን። አሁን መቀጠል ትቻለሽ። አይዞሽ፣ ሰብሰብ ብለሽ ቪዲዮ ትከፍት። አሪፍ ነው መጀመሪያ አይ፣ ቪዲዮ ሽን ክፈት ይመጣል ማለት ነው። ቪዲዮ ትክፈት አይመስለም። ኦኬ፣ ቪዲዮ ትከፍቻለሽ። ሰኒ፣ እኔ እንትን እንዳላስቸግራት ነው። ከከፈትሽ ሾክ ክፈች ጥሩ ነው። አላገኘሽውም? ላይክ ፕሮፌሽን ተጫኘው እና ካሜራ የሚለውን ስትነክ ይከፈታል። ደን አላገኘሽውም? መክፈት ካልፈለግሽ ችግር የለውም።

ኦኬ እኔ ትንሽ ለበለላት ና ቀድም ሰ ተነግራችኋለች ጋይስ ምን መሰላችሁ ታሪኳ ሰናይት ትባላለች። ሰናይት አያሌው ነው፣ በሀያቷ ስም ነው የምትጠራው። ሰናይት አያሌ በመባ ነው የምታወቀው። ተወልዳ ያደገችው በአማራ ክልል በደቡብ ወሎ ዞን ወግሌ ወረዳ ላይ ነው እና የእሷ ታሪክ ምን መሰላችሁ አባትና እናቷ ሃይማኖታቸው የተለያየ ነው። እና ሃይማኖታቸው የተለያየ ሆኖ እሱ ይወዳት ስለነበረ በቤተሰብ በኩል ነው የተጋቡት፣ ማለት ነው። በቤተሰብ በኩል ከተጋቡ በኋላ ሁለት ዓመት ከቆዩ በኋላ እናትዮ ስለማትወደው ወይም የሰኒ እናት አባቷን ስለማትወደው፣ ልጅንም በዚህ ሁኔታ ማሳደግ አልችልም እኔ እሷን ካላገኘው ወይም የሰኒን እናትም አላገኝ ከሆነ ሰኒ ለኔ ምንም አታደርግም በማለት በአንድ ዓመቷ ጥሏት ጠፋ ማለት ነ አባቷ አባቷ ጥሏት ሲጠፋ ያቷ ስም ነው። እና ሰኒ እያለች ያለች አሁን አባቴ ካያችሁ አባቴ ጠፍቶብኛል። ከዛ በኋላ አላውቀውም እኔ አላውቀውም። ከጠፋ ከስድስት አመት በኋላ ናዝሬት ላይ ታይቷል ተብሎ ቤተሰቦቹ ሊፈልጉት ሞከረው ነበረ፣ ግን አላገኙትም ነው የምትለው። ያው እናት አልነበረውም፣ አባቱ ግን ፈልጉት ነበረ፣ ግን ሊገኝ አልቻለም። እና እኔ አስራ ሰባት አመቴ አስራ ሰባት አመት በሙሉ ያለ አባት ነው ያደግኩት። አባቴን ታሪኩንም በደንብ የሚነግረኝ ሰው አላገኘውም። ታሪኩን በደንብ አልተነገረኝም። እና አባቴን አፋልጉኝ ነው የምትለው። የቀረው ነገር እሷ ትላለች። ሰሚ እባክሽ ሜትሽ ፍናንስተር አውሪሽን ይቆንጃል